ዘፍጥረት ምዕራፍ 26 ቁጥር 12 ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት መቶ እጥፍ አገኘ፤ እግዚአብሔርም ባረከው። ባለጠጋ ሰውም ሆነ፤ እጅግም እስኪበለጥግ ድረስ እየጨመረ ይበዛ ነበር። ወገኖች፣ እግዚአብሔር ከእናንተ ጋር ይሁን። እንጂ ጥቂቱን ዘር ማብዛት የሚችል አምላክ ነው የምናመልከው በእጆቻችሁ ላይ ምንድን ነው ያለው? እግዚአብሔር ከእናንተ ጋር ከሆነ ያቺ ጥቂት ነው የምትሏት ነገር እግዚአብሔር አስቦና አብዝቶ በተአምራት እጆቻችሁ ላይ ማድረግ የሚችል አምላክ ነው የምናመልከው። ነገር ግን በያዛችሁት ነገር ተንቀሳቀሱ። ይሄ ትንሽ ነው አይበቃም፣ ጥቂት ነው አትበሉ። የያዛችሁትን ነገር ዝሩት። እግዚአብሔር ያቺን የዘራችሁትን ዘር በመቶ እጥፍ እግዚአብሔር ይባርካችኋል። ነገር ግን እግዚአብሔር እንድንንቀሳቀስ ይፈልጋል። የያዝነውን ነገር እርሱን ታምነን ዘሩን እንድንዘራ ይፈልጋል።